መናደድማ ሁኔታ ይኖራል። ሰው ነን። የምናደድበት ሁኔታ የምናዝንበት ሁኔታ ይኖራል። ኤክስፔሪንስን ነው ፓርት ኦፍ ኤክስፔሪንስ ኦፍ ላይፍ ነው። ግን እንዴት ነው ቶሎ ወደ ራሴ የምመለሰው? መልቲታስኪንግ ነህ ብለ ታምናለህ። ያንንም ያንንም ያንንም የጀመርክ ትተዋለህ፣ ወይንም መጨረስ አትችልም አንድ ላይ በቃ ጭንቀት ውስጥ ይገባል። በዚህ ሰዓቶች ጊዜ ወደ ራስ መመለስ አንዱ በትንፋሽ ማውጣት እንዳልከው አሁን ሰው ሲናድድ ምልክቶቹ ሲምተሞቹን እስኪ ወደ ራሴ ልመለስ፣ ቆይ በትንፋሽ ራሴ ላረጋጋ ብሎ አያስብም። በትንፋሽ እራሳችንን ማጽዳት እንችላለን። አሁን እኛ እንደውም አንዱ ትልቁ የብሪዚንግ ቴክኒክ የምንለው ነገር ሱዳርሻን ክሪያ ይባላል። ምን እንላለን? ያስ ሁል ጊዜ ከውጭ እናጸዳለን፣ ግን ከውስጥ እናጸዳለን? ኤቭሪ ደይ አናጸዳም። ሶ በትንፋሽ ይሄ ብዙውን ነገሮችን ማውጣት እንችላለን። አሁን ዴይሊ ብሬዚንግ ኤክሰርሳይዝ ማድረግ እንችላለን ዴይሊ ምን ምን ማለት ነው? ከውስጥ ያላቸውን ነገር የሰበሰብናቸውን ነገር ማውጫ ማለት ነው። የኔጋቲቭ ኢሞሽን በለው ይሄ አንገሩ፣ ሳድነሱ፣ ፍራስትሬሽኑ፣ ስትሬሱ። አሁን ስትሬስ ብዙ ሰው የሚያጠቃው ስትሬስ ነው እና ማይንዳቸውን ወዛ ውስጥ የሚያስገባቸው እና በትንፋሽ ማላቀቅ ይችላሉ። በትንፋሽ ይሄ ስትሬስ ሆርሞንስ የሚሏቸው ሪሊዝ ይደረጋሉ አይደል? አሁን እሱ ራሱ በትንፋሽ ይወጣል። የዴይሊ ፕራክቲስ ኦፍ ብሪዝንግ ቴክኒክ ይረዳል። እነዛ የተጠራቀሙት ከውስጥ የሰበሰብ ናቸውን ምክንያቱም በእንትን ላይ ደጋግመህ አሁንም ማታወጣ ከሆነ ፕራክቲስ ካላረግከው በምን ታውቃለህ? ለመማሪያት ኢንፎርሜሽን እና ኖሌጅ ይሰበሰባል። ግን ፕራክቲካል ስታደረገው ነው አይደለ? ኤክስፔሪየንሻል ስታደረገው ነው ለውጡን የምታየው አንተ ላይ ኤንካሬጅድ ሆነህ? ለመቀጠል የምትገፋው ራስህን አለ። በደንብ ይቻላል። በትንፋሽ ራሳችንን ማጽዳት እንችላለን። ኢንሳይድ ና ለትንፋሽ የምናስበው ራሱ እንኳን ይሄ ወይንም ኤክሰርሳይዝ አድርገን ትንፋሽ ሲያጥረን ወይ ስሞክ የሆነ ግን ስንታፈን ነው የቫሊዩ የሚገባን የትንፋሽ ጥቅሟ የምትገባን። እሷን ለስንት ሰከንድ ነው? ካንት ሊቭ ዛት ሎንግ አይደለ? ካለ ትንፋሽ ግን ምንም ምንም ኖቲስ አናረ ተነፈስክ፣ ኤነርጂ በደንብ የምትሰጥ ከሆነ ለራስህ፣ ኦፍኮርስ ዩር አላይቭ ዩር ጆይፉል ደስተኛ ነህ። በቃ ምንም ደስተኛና ሰላም ነው። ሰላማዊ ሰው ነው። ምንም ነገር ይህ ያህል አያሳብድህም። ስ ቻለንጅ ይኖራል ህይወት ውስጥ ይመጣል ይሄዳል ያለ ነው ህይወት ውስጥ። በቻለንጁ መሀል ነው የምትማረው። ስለዚህ ለምን ተብሎ አይጠየቅም። እሱን ሁሉ በቀላሉ ብትወጥ፣ ቻለንጅ ይመጣል ትወጠዋለህ። ቢኮዝ ዩር ሴንተርድ ግራንድድ ዩ ሃቭ ኤነርጂ ዋቺንግ ዩር ማይንድ ኮንሽስ ልያየኸው ነው ራስህን በሱ ይረዳል። ደፍነትሊ ራስህ ሬጉሌት ማድረግ ትችላለህ። የራስህን ኤነርጂ ትሰጊበል ሰው በቃ፣ ሪላክስ አድርግ ሰውነትህን፣ ትከሻህን ሪላክስ ታረግና አሁን ወደ ውስጥ ትተነፍሳለህ። ብዙ ጊዜ አክቹዋሊ ጥሩ ኮንትሮል እንዲኖርህ የትንፋሽህ ይህ አንድ ቪክቶሪየስ ብረት የምንለዋለህ እሱ ሲሆን ሲገባም ይሰማሃል እዚህ ድረስ ሲሞላ፣ ሲወጣም ቀስ እያለ ሲወጣ ይሰማሃል። እሱን አረጋለሁኝ። እሱን ማየት ትችላለህ። ብሪዝ እጃችን እዚህ አድርገን ቁጥር መጀመር እንችላለን። ምሳሌ 44 6 2 ማለት ብሪዝን ቀጥለ ፎር ብሪዝ ት ፎር ሴክስ ሆል ፎር ቱ። አሁን እሱን እንኳን አንድ አራት አምስት ጊዜ እንኳን ብናረገው ቶሎ ወደ ራሳችን መልስ የሚል አድቫንቴጅ አለ። አሁን ነርቨስነስ አለ። ብዙ ሰው ያፍራል። ሻይ ናቸው። አሁን ፕሬዘንቴሽን ላይ ኦር ምናምን ጥቂን ነርበስ አደለም፣ ተዘጋጅተዋል፣ እንትኑ ያውቁታል የሚያደረጉትን፣ ግን ሰው ፊት ቀርቦ ማውራቱ ምናምኑ ይዛቸውና ጥሩ አይሰሩም። አሁን ለነሱ ለነሱ ይህንን ትንፋሽ ቶሎ ብለው ወደ ራሳቸው እንዲመለሱ እና ነርቭ ስነሳቸውን ለማውጣት ብለው ቢያረጉ በጣም ይረጋል። በጣም ስትሬስ ጭንቅላት ውስጥ የምታመላልሰው ሀሳብ ነው አይደለ? በዛ ስትጨነቅ እንዲህ ቢሆን ኖሮ፣ እንዲህ ባልሆን ኖሮ፣ እንዲህ መሆን የለበትም ምናምን ምናምን፣ ትግል ነው። ከራስህ ጋር ያለው ትግል ለራስህን ጭምድድድ እስክትል ድረስ ማለት ነው እና ይሄ አጊያን ትንፋሽ ነው የሚያላቀቀው ትንፋሽ ነው። እንደዚህ ጭንቀቶችን ባበዛ ቁጥር ስትሬሱ በበዛ ቁጥር መልቲታስኪንግ እስከሆንክ ድረስ ይህ ስራውን በደንብ አልሰራሁም። አንድ ፐርሰንት ፎከስ ዶንህ መልቲታስኪንግ ነህ ብለህ ታምናለህ። ያንንም ያንንም ያንንም የጀመርክ ትተዋለህ፣ ወይንም መጨረስ አትችልም። አንድ ላይ በቃ ጭንቀት ውስጥ ይገባል። በዚህ ሰዓቶች ጊዜ ወደ ራስ መመለስ አንዱ በትንፋሽ ማውጣት፣ ስትሬስም ሲይዝህ ሌላም ነው ሌሎችም ኢሞሽኖች ሲመጡብህ ራስህን ለመቆጣጠር በሽታ ከመግዛት ቶሎ መመለስ ይሻላል አይደል? እሱ ዶክተር እኮ ሄደህ ይሄን አድርግ ቢልህ እኮ ሪላክሳር፣ ከስራ ረፍ እና ወክ እያረክ ራስህን አዝናና ቢለው እኮ ለትንሽ ቀን ይዝናናል፣ ያ ሰው ታዞለታልና ዶክተር። እኛ ደግሞ እዛ ከመድረሱ በፊት ራሳችሁን እያዳመጣችሁ የሚያስፈልጋችሁ ከሆነ ስትሬስ የሚበዛባችሁ ከመሰላችሁ፣ በጣም ጭንቀታም፣ በጣም ተናዳጅ። ብዙ ኮርስ ህይወታቸው ነው እንደዛ የሚያደርጋቸው። ተናዳጅ ብትሆን ምክንያት አለው። ለምን ተናዳጅ የሆንክበት ምክንያት እሱንም እራሱ ፈልገ ማግኘት አለ። ለምንድን ነው ብስጩ ሰው የሆንኩት? ከየት አመጣሁት? ይህንም ብስጭት ለምንድን ነው እንደ ላይፍ ስታይል ብዬ በቃ ሙሉ ውስጥ ነገር ውስጥ እንዴት መተናደድ ትችላለህ? ምንም ለራስህን እየጠቀምክ አይደለም። አክቹሊ ራስህን እየጎዳህ ነው። ሌላው ነገሮች ከውጭ የሚጎዱህ ነገሮች ሊኖሩ ይችላሉ። የህይወት ቻለንጆች ቻለንጁ ሊጎዳ ይችላል። ግን ራስህ ደግሞ እንደሱ አይነት ነገሮችን ስትጭንበት ቻንስም የለህም፣ በሽተኛ መሆን ብቻ። አንዳንድ መንገድ ላይ ስትይው ምንም እንደማያስቡ ገፍተው ነው ሄዱና ይቅርታ እንኳን አይሉም። ገፍተው እኮ ገፍተው ነው ገፍተው ለመሄድ አስበው አይደለም፣ ግን ግን ያን ያህል ኮንሺየስ አይደለም። በቃ ከራሳቸው ጋር አይደሉም፣ ርቀዋል ከራሳቸው። የሚያሯሩጡት ነገር ላይ ነው እንጂ ለጤናቸው ምን ይበጃል? ምንድነው የማረገው? ለእኔም ሰራው ስራዎች ለኔም የሚሆኑ ናቸው። እኔ የሚያሳድጉ ናቸው እኔ ወይንስ እኔ ዝም ብዬ ትናንት የማረገውን ዛሬ ያረጋለሁኝ እንደገና ደግሞ ነገ ያረገዋለሁኝ። አንድ ነ በቃ ዘ ሴም ስቱር ሳይክል ውስጥ ገብተህ አትወጣም። ያንን ሳይክል መስበር አለብህ። ሳይክሉን ለመስበር እርግጥ ፍላጎቱ ያስፈልጋል። ፍላጎት ሲኖር ነው መጀመሪያ ማየት አለብህ እንደዚህ አይነት ነገር ውስጥ እንደሆነ እንዴት ብዬ ከዚህ ውስጥ ልውጣ ብለህ ደግሞ መጠየቅ ያስፈልጋል። ያ ጥያቄ የምትጠይቀው መልስ ያመጣለን። ጠይቁ ታገኛላችሁ ትባላለህ። እዛ ጥያቄ ውስጥ ስትገባ ሰው መልሶች ይመጣሉ፣ በተለያየ መጠን ከተለያየ ሰው እና ሰው ምክርም ይሆናል የምታገኝ ምክሩም ጥሩ ነው። በዛ ሰዓት ካገኘኸው እና ከተቀበልከው እንዲህ ሜይቢ ዛሬ የሚሰማን ሰው ካለ ኦኬ ሜይቢ እንደዚህ አደርገው እንደ እኮ የእኔንም እስቲ ቢሊፍ ሲስተም ኤግዛምን ላድርገው ብሎ ይነሳ ይሆናል። ይህን እኔ የማደርጋቸው ጸባዎች አሉ የማልወዳቸው፣ ሜይቢ ሌላ ሰው የማይወደው ግን መለወጥ የምችለው በአቅሜ ልክ ከሆነ መቀየር ይችላለን። ስለዚህ እሱንም ፍለጋ ውስጥ ለመግባት በቃ ከራስ ነው የሚጀምር። ሁሉ ነገር ከራስ ነው የሚጀምር። በትንፋሹ ራሱን ማረጋጋት እንደሚችልም እንኳን አያውቅም። ግን እንዳልከው አሁን ሰው ሲናድድ ምልክቶቹ ሲምፕተሞቹን፣ ኦኬ እስኪ ወደ ራሴ ልመለስ፣ ቆይ እስኪ በትንፋሽ ራሴ ላረጋጋ ብሎ አያስብም። መናደድ ሁኔታ ይኖራል። ሰው ነን የምናደድበት ሁኔታ የምናዝንበት ሁኔታ ይኖራል። ኤክስፔሪንስም ነው ፓርት ኦፍ ኤክስፔሪንስ ኦፍ ላይፍ ነው። ግን እንዴት ነው ቶሎ ወደ ራሴ የምመለሰው? እሱ አገን እስቲ ቆይ ትንሽ ልተንፈስና ወደ ራሴ ልመለስ ብለት ትመለሳለህ፣ በዛ በንዴት ሰዓት። ምክንያቱም ስትተነፍስ በጣም አጭር ነች፣ ስትናደድ ሾርት ነች ብሬዚንግ፣ ቁርጥ ቁርጥ ቁርጥ። እና ይሄ ምንድነው ማረገው? ይሄ ምንድነው ከባዲ አዌርነስ ጋር ይገናኛል። ራስህን የምታዳምጥ ሰው ከሆነ ባዲህ ምልክት ይሰጥሃል ልክ ያቺ ገና ጠቅ ስታደርገው ያች ትንፋሽ ቆረጥ ትንፋሽ የሚቆራረጠው ብለህ ቆም ብለህ ቶሎ ታስባለህ ሌላ ጊዜ ያ ስሜት ሲመጣ እናገናኘዋለን ከፕሮግራሚኙ ጋር ከዛ ውጀስ ላሻውት የምንፈልገውን እንናገራለን የማይሆን ነገር ውስጥ እንገባለን ነገሩን እናባብሳለን ግን ማብረድ ከፈለግን መመለስ ከፈለግን ወደ ራሳችን አንዱ ኢሞሽኖቻችንንም እንኳን ብናቀው እኮ ስናደድ ምንድን ነው የሚሰማኝ? ደስ ሲለኝ ደግሞ እስቲ ባዲህን ላዳምጠው። ሳዘን ደግሞ እንዴት ነው የሚሰማኝ? ቱ ባዲህ በጣም የኛ ኮሚኒኬት የሚያደርገው ባዲያችን ነው አይደለ? እሱ ነው የሚነግረን። ባዲ አዌርነስ ኢዝ ኢምፖርታንት። እና የሚያናደድ እንኳን ሁኔታ ቢመጣ ኢፍ ዩር ባዲ አዌርነስ ውስጥ ካለህ ልክ ምልክት ሲሰጥህ ወቾች፣ ስናደድ የምትመጣው ምልክት መጣች። እኔ መናደድ አልፈልግም። እዚህ ያለሁበት ቦታ ካልፈለግኩኝ መቀጠል ኮንቨርሴሽን የሚሆን ነገሩ የሚሆን የሚያናድደኝ ከመሰለኝ የምወጣበትን መንገድ እፈልጋለሁ ማለት ነው። ከዛ ወይንም እዛው ሆኜ ወደ ራሴ ነገሩን ዝም ብዬ ምን እንደማድረግ ሰው ማወቅ የለበትም። ግን ወደ ራሴ መመለስ፣ መተንፈስ። ይሄ ራሴ ውስጥ አለ። ወደ ውስጥ አልሄድም፣ አያዋለሁኝ ወይንም